የዲፕሎማቶች መንደር የሆነችው ከ140 በላይ ኤምባሲዎች ያሉባት መሀል ሳር ቤት ከአፍሪካ ህብረት 500 ሜትር ርቀት ላይ ባለ ሁለት መኝታ ሙሉ ክፍያው 5 ሚሊዮን። የሚገነባውም ራሱ ነው፣ የሚሸጠውም ራሱ ነው። ፌመር አስፓልት ዳር ላይ ስለሆነ ገዢም ብቻ ሳይሆን መንግስት ጫና ስለሚያሳድርብን ሰዎች ቤትን ከመግዛታቸው በፊት ምን ማወቅ አለባቸው ብለሽ ታስበያለሽ? ኦልሞስት ከአራት ወለል በላይ ፓርኪንግ ማቆሚያ ያለው ሊፍቶች፣ ጄኒተር፣ ባካፕ ጄኒተር፣ የራሱ ትራንስፎርመር፣ ጋርቤጅ ሹተር እጅግ ዘመናዊ የሆነ ኦፕን ቴራስ ያለው አሪፍ ቢልዲንግ ነው እየገነባን ያለ ነው። የአከፋፈል አይነቱ ምን ይመስላል? 84 ካሬ 94 ካሬ ባለሁለት መኝታ አለው 116 ካሬ መቶ ሰላሳ ካሬ ባለ ሶስት መኝታ አማራጮች አሉት ማለት ነው። የማስረከቢያ ጊዜው ምን ይመስላል? በምን ያህል ጊዜ አጠናቃችሁ ታስረክባላችሁ? መቶ ፐርሰንት ለሚከፍል ሰው አርባ ፐርሰንት ዲስካውንት እንሰጣለን። ይሄ ማለት ቤቱን በስልሳ ፐርሰንት ብቻ ደንበኞች መግዛት ይችላል። በፕሮግረስ ለሚገዛ ደንበኛ ውላችን በኢትዮጵያ ብር ነው። ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ አይኖርባቸውም ደንበኞቻችን ላይ ሎኬሽን ሎኬሽን ሎኬሽን ሎኬሽን በጣም ማታሪ ያደርጋል። ሰላም ጤና ይስጥልን፣ ውድ የገበያ ሪቪው ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። ከዚህ ቀደም በግብይት ፕሮግራማችን ለእናንተ ለተመልካቾቻችን፣ ይጠቅማል፣ ይበጃል የምንለውን ቢዝነስ ተኮር አገልግሎቶችን እና የቤት አማራጮችን ወደ እናንተ ስናደርስ ነበረ። አሁን ደግሞ አዲስ ሳይት ይዘውልን እንደመጡ ሰምተን ቴምር ፕሮፐርቲስ ተገኝተናል። ወደ ውስጥ ገብተን ምን አይነት ቤቶችን በምን ያህል ዋጋ ማግኘት እንችላለን፣ የማስረከቢያ ጊዜ ውስጥ ምን ይመስላል ይመስላል የሚሉትን እና ጠቅላል ያሉ መረጃዎችን ወደ እናንተ የምናደርስ ሲሆናል፣ ከፕሮግራሙ ጋር አብሪያችሁ ቆይታ ማደርገውን ይናፍቆታ ማነኝ አብራችሁ ቆዩ። ሰላም እንዴት ነሽ ቴምር ፕሮፐርቲስ መተን እንግዲህ የተለያዩ የምታቀርቡትን የቤት አማራጮችና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ለማድረስ ነው የመጣ ነው ከዛ በፊት ግን ስምሽንና የስራ ድርሻሽን አስታውቂ እሺ መልካም ኢክራም ቤታቸው ባላለሁኝ የቴምር ሪልስቴት የሽያጭ አማካሪ ነኝ ስለ ካምፓኒያችሁ ፕሮፋይል ጥቂት በይን እና ወደሚቀጥለው እንሄዳለን ቴምር ሪልስቴት ከተመሰረተ ሰባት ዓመታትን አስቆጥሯል በዚህ በሰባት ዓመት ውስጥ ስድስት ፕሮጀክቶችን ሙሉ በሙሉ አጠናቀን አስረክበናል። ይህ ማለት ኦልሞስት ከሶስት መቶ አርባ በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል ማለት ነው። የምታቀርቡት የቤት አማራጮች ምን ይመስላል የሚሉትን እና አሁን አዲስ የለቀቃችሁትን ሳይት ስለሱ ብታብራሪልኝ። መሀል ሳር ቤት የዲፕሎማቶች መንደር የሆነችው ከመቶ አርባ በላይ ኤምባሲዎች በዙሪያዋ በሚገኙት ሳር ቤት ከአፍሪካ ህብረት ዋና መቀመጫ አምስት መቶ ሜትር ርቀት ላይ ነው። አዲስ ሳይት እየሸጥን ያለ ነው ማለት ነው በማይታመን ዋጋ አፎርዴብል የሆነው ፕራይስ እና አሪፍ ትንንሽ አነስ ነስ ያሉ ካሪዎችም አማራጮችን የያዘ አሪፍ አፓርትመንት ነው ለሽያጭ የቀረብ ነው። መልካም እንግዲህ ሰዎች ቤትን ሲገዙ ኢን ሚሊንስ ነው ኢንቨስት አድርገውበት የሚገዙት በዋነኛነት የአመኔታ ጉዳይ ይነሳል በህብረተሰቡ ዘንድና እናንተ ጋር እምነታቸውን እንዲጥሉ የሚያደርገው ኳሊቲያችሁ ምንድን ነው? መልካም እንዳልኩሽ ነው፣ ቴምር የቆየ ድርጅት ነው። ሰባት ዓመት አስቆጥሯል። ስድስት ፕሮጀክቶችን ሰርቶ አስረክበዋል። እነዚህን ፕሮጀክቶች በተባለው ታይም በላቀ ጥራትና ፍጥነት ነው ኦን ታይም ሰርተን ያስረከብ ነው ምንም አይነት ሌቴ መሆን ኮንስትራክሽኑ ጥራት ኳሊቲ የሚነሳበት አልነበረም። እስካሁን ባስረከብ ናቸው ማለት ነው። ፕላስ ኮንስትራክሽን ካምፓኒው ራሱ ነው ቴምር ነው የሚገነባውም ራሱ ነው የሚሸጠውም እራሱ ነው። ሌላ አያይዤም ነግሬሽ፣ ቦታው ስፔሻሊ፣ አሁን እየሸጥንበት ያለ ነው ለሽያጭ ያቀረብ ነው። ሳር ቤት ያልኩሽ አፓርትመንት ያለበት ቦታ ዋናው አስፋልት ዳር ላይ ነው። ይሄ ማለት ኮሊደር ልማቱን መንግስት ሳር ቤት አካባቢ ያለውን ኮሊደር ልማት ሲሰራ መጀመሪያ አስፋልት ዳር ላይ የነበሩትን ክሊን አድርጎ ነው ቦታውን ድጋሚ ጨረታ ያወጣው። ያም ቦታ ተጫርተን ያሸነፍ ነው። ዋናው አስፋልት ዳር ላይ ያለ ፕሮጀክት ነው። አስፋልት ዳር ላይ እና ከኮሊደር ልማት ጋር የመጡ ፕሮጀክቶች ደግሞ ኦንታይም መረከብ አለባቸው። ኮንስትራክሽኑ ከሶስት ዓመት በላይ መቆየት አይችልም። አስፋልት ዳር ላይ የሚሰሩ ፕሮጀክቶች ማለት ነው። ሶ እንዳልሽው ከትረስት አንፃር ድርጅቱ በደንብ ሰርቶ ያስረከበ ድርጅት ነው። አሁን የምንሰራው ፕሮጀክት ላይ ደግሞ የሳር ቤቱ ፕሮጀክት ላይ አስፓልት ዳር ላይ ስለሆነ ገዢም ብቻ ሳይሆን መንግስት ጫና ስለሚያሳድርብን ቦታው ኮንስትራክሽኑ ኦንታይም መሰራት ስላለበት በደንብ ኮንስትራክሽኑ በደንብ የምንሰራው በጥራት የምንሰራው ፕሮጀክት ነው ማለት ነው። ያው ሙሉ ትረስታቸውን እኛ ላይ ማድረግ ይችላሉ። ደንበኞች ሰዎች ቤትን ከመግዛታቸው በፊት ምን ማወቅ አለባቸው ብለሽ ታስቢያለሽ? አንድ ሰው ቤት ሲገዛ ፕሮፐርቲ ኦውን ሲያደርግ የሚሌንስ አውጥቶ ነው የሚገዛው አይደለ ሶ ያን ያህል አውጥቶ ኢንቨስት የሚያደርግበትን ፕሮዳክት በደንብ ማወቅ አለበት ከካምፓኒው ጀምሮ ምን አይነት ካምፓኒ ነው ባክግራውንዱ ምን አይነት ነው እሱን በደንብ ማጣራት አለበት በሁለተኛ ደረጃ ኢንቨስት የሚያደርግበትን ቦታ በደንብ ስፔሲፊክ መለየት መቻል አለበት ምን ያህል አዋጭ ነው የሚለው ብኖርበት ምን ያህል አሪፍ ይሆናል በአከራየው ሬንታል ላይ ምን ያህል አዋጭ ነው ሎኬሽኑን ማለት ነው ስፔሻሊ ደግሞ ይሄ ሴንተር የሆነ ሎኬሽን እሱን በደንብ ሪከመንድ አደርጋለሁ ማለት ነው። ሶስተኛው ምንድን ነው የሚሆነው የዋጋ ሁኔታ ማለት ነው። የዋጋ ሁኔታ ማለት ዛሬ የገዛበትን ዋጋ እስከ መጨረሻው ይቀጥላል ወይ፣ ይሄ ዶላር ኒኪኪ ጋ ያለውን ነገር፣ የቤቱን ኳሊቲ፣ የቤቶቹን ጥራት፣ ሌጋል ዶክመንቶችን፣ እነዚህን ሁሉ በደንብ ማጣራትና ማወቅ አለባቸው። በምን መንገድ ነው ማጣራት ያለባቸው? አንደኛ ኢንፌስ ኦፊሳችን በመምጣት መረጃውን በመውሰድ ሌጋል ዶክመንቶችን በማየት ስለ ድርጅታችን ባክግራውንድ በማወቅ አካል በመምጣት ማወቅ ይችላሉ። በአካል መምጣት የማይችሉ አገር ውስጥ ደግሞ የሌሉ በውክልና አገር ውስጥ ባለ ሰው ሌጋል ዶክመንቶቹንም በማየት ሳይቱን ቪዚት በማድረግ ኦፊስ ቪዚት በማድረግ አስፈላጊ የሆነው ዶክመንቶችን በማየት በተወካይ በኩል ማጣራት ይችላሉ ማለት ነው። ተወካይ የሌላቸው ደግሞ ሀገር ውስጥ ምንም አይነት ሰው የሌላቸው ደንበኞች ደግሞ ምንድነው ትረስት እንዲኖራቸው በደንብ እናወራቸዋለን። ፕሮቫይድ ኢንፎርሜሽን ፕሮቫይድ እናደርጋቸዋለን። ከዛ በመቀጠል ሌጋል ዶክመንቶችን እንልክላቸዋለን። ከሳምፕል አግሪመንት ጀምሮ አስፈላጊ ናቸው የሚባሉ ዶክመንቶችን እንልክላቸዋለን። አስፈላጊ ከሆነ ሳይቱን ቪዚት እናደርጋቸዋለን በቪዲዮ ኮል ውልንም በተመለከተ ዲሳይድ ካደረጉ እዛው ባሉበት ወደ ይቼል መጨረስ ይችላሉ ማለት ነው። ይሄን ይመስላል። ግን ደንበኞች በደንብ በደንብ ቤት ሲገዙ ሎኬሽን ሎኬሽን ሎኬሽን ሎኬሽን በጣም ማታሪ ያደርጋል። በዶላር የሚከራይበት ቦታና በብር የሚከራይበት ቦታ እኩል አይደለም። እነዚህን ነገሮች ማወቅ አለባቸው ብዬ አምናለሁ። እሺ፣ ያ ከፋፈል አይነቱ ምን ይመስላል ከካሬ መጠናቸው ጋር አንድ ላይ ብታብራሪልኝ? እሺ መልካም። እየገነባን ያለ ነው ግራውንድ ፕላስ 24 የሆነ ቢልዲንግ ነው። ኦልሞስት ከአራት ወለል በላይ ፓርኪንግ ማቆሚያ ያለው ሊፍቶ፣ ጄኒተር፣ ባካፕ ጄኒተር፣ የራሱ ትራንስፎርመር፣ ጋርቤጅ ሹተር፣ እጅግ ዘመናዊ የሆነ ኦፕን ቴራስ፣ ፕሮግራም ማዘጋጀት ቢፈልጉ ኢቨንት ማዘጋጀት ቢፈልጉ ዘመናዊ የሆነ ኦፕን ቴራስ ያለው አሪፍ ቢልዲንግ ነው። እየገነባን ያለ ነው ዋናው አስፋልት ዳር ላይ የሚገኘው ሳይታችንን ይህን ይመስላል። ፋሲሊቲዎቹ ወደ ካሬዎቹ ስመጣልሽ ደግሞ ከሰማኒያ አራት ካሬ ጀምሯል ቢልዲንጉ ኢዝ ሁሉም ሰው አፎርድ እንዲያደርገው አድርገን ማለት ነው። ሰማኒያ አራት ካሬ ዘጠና አራት ካሬ ባለ ሁለት መኝታ አለው። መቶ አስራ ስድስት ካሬ መቶ ሰላሳ ካሬ ባለሶስት መኝት አማራጮች አሉት ማለት ነው። ወደ ዋጋቸው ስመጣ ደግሞ ያው እንደየካሬው ዋጋቸው ይለያያል። ለምሳሌ እዚሁ ካልኩሌት እያደረኩ ልንገርሽ እና ሁለት ኦፕሽን ያለው እኛ ጋር አከፋፈል ላይ ማለት ነው አንደኛው ኦፕሽን ምንድን ነው? መቶ ፐርሰንት ለሚከፍል ሰው አርባ ፐርሰንት ዲስካውንት እንሰጣለን። ይህ ማለት ቤቱን በስልሳ ፐርሰንት ብቻ ደንበኞች መግዛት ይችላሉ። ሌላኛው ኦፕሽን ደግሞ አስር ፐርሰንት ከፍለው ቀሪውም በአስራ ሰባት ዙር ክፍያ በሶስት ዓመት ጊዜ ውስጥ እንዲከፍሉ ደንበኞች ማለት ነው። ለምሳሌ ሰማንያ አራት ካሬ ባለሁለት መኝታ አጠቃላይ ዋጋው ስምንት ሚሊዮን ዘጠኝ መቶ ሰማንያ ስምንት ሺህ ብር ነው። የእሱ ቅድመ ክፍያ አስር ፐርሰንት ደንበኞች የሚከፍሉት አሁን ላይ ስምንት መቶ ዘጠና ስምንት ሺ ብር ነው። ይህ ሚልሽ ባለ ሁለት መኝታ ሁለት መታጠቢያ ያለው ማለት ነው። አሁን ላይ ስምንት መቶ ዘጠና ስምንት ሺ ብር ይከፍሉና ቀሪው ክፍያቸው በሶስት ዓመት ጊዜ ውስጥ አምስት አምስት ፐርሰንት እያደርጉ ነው የሚከፍሉት። ይሄ ማለት ኦልሞስት ኮንቲኒስሊ ለሶስት ዓመት አራት መቶ አርባ ዘጠኝ ሺ ብር ነው የሚከፍሉት ማለት ነው። ባለሁለት መኝታውን ይሄንኑ ባለሁለት መኝታ ደግሞ አሁን ላይ መቶ ፐርሰንት ከፍለን እንገዛለን ሙሉ ክፍያ ከፍለን መቶ ፐርሰንት አርባ ፐርሰንት ዲስካውንት እናገኛለን ለሚል ሰው ራሱ ሰማኒ አራት ካሬው በሙሉ ክፍያ በአምስት ሚሊዮን ሶስት መቶ ሽብር መግዛት ይችላሉ ማለት ነው። ቅድመ ክፍያውን ከዚህ ጋር ብታይለያይልኝ ይሄ መቶ ፐርሰንት ክፍያ ነው። መቶ ፐርሰንት ሲከፍሉ አርባ ፐርሰንት ዲስካውንት ማለት ነው። ኖርማሊ ሰማኒ አራት ካሬው በኖርማል አከፋፈል ከሄድሽ ኦልሞስት ወደ ስምንት ነጥብ ዘጠኝ ነው የሚሆነው፣ ቅድመ ክፍያው ስምንት መቶ ዘጠና ሺ አካባቢ ነው የሚሆነው። አሁን ላይ ግን መቶ ፐርሰንት ከከፈሉ ወደ አምስት ሚሊዮን ሶስት መቶ ዘጠና ሁለት ሺ ብር ይወርዳል ማለት ነው። ዊች ሚንስ ከሶስት ሚሊዮን አምስት መቶ ሺ ብር በላይ ዲስካውንት አለ። ወደ ባለሶስት መኝታው ደግሞ ስመጣ መቶ ሰላሳ ካሬ ባለሶስት መኝታ አለን። ለምሳሌ መቶ ሰላሳ ካሬ አለ ባለሶስት መኝታ፣ ሙሉ ክፍያው የሚሆነው ቶታሉ ወደ አስራ ሶስት ሚሊዮን ዘጠኝ መቶ አስር ሺ ብር ነው። ሶስት መኝታ፣ ሁለት መታጠቢያ፣ ክሎዝድ ኪችን፣ ስቶር ያለው ማለት ነው። አዲሽናል ሜድስ ሩምም አለው 13 ሚሊዮን 910 ሺ ብር ይሆንና ሙሉ ክፍያ አሁን ላይ ደንበኞች የሚከፍሉት 10 ፐርሰንት 1 ሚሊዮን 391 ሺ ብር ነው ቅድመ ክፍያው። ሶ ይሄን ከከፈሉ በኋላ ቀጣይ ክፍያቸው 55 ፐርሰንት ለሶስት ዓመት ኮንቲኒየስሊ 695 ሺ ብር ነው እየከፈሉ የሚሄዱት ማለት ነው። ይሄ በፕሮግረስ የሚከፍሉ ከሆነ ነው። እንዳልኩሽ ግን ቅድም መቶ ፐርሰንት ከፍለው ቤቱን መግዛት የሚፈልጉ ከሆነ መቶ ፐርሰንት ከከፈሉ ያው አርባ ፐርሰንት ዲስካውንት ስላለው ባለሶስት መኝታው መቶ ሰላሳ ካሬ በስምንት ሚሊዮን ሶስት መቶ አርባ ስድስት ሺ ብር መግዛት ይችላሉ ማለት ነው። አሁን ላይ ሙሉ ክፍያ ከከፈሉ ቶታሉ ማለት ነው ሰው የአርባ ፐርሰንት ዲስካውንት ማግኘት ይችላሉ። ኮንቲንየስሊ ቀሪውን ክፍያ በፕሮግረስ የሚከፍሉ ከሆነ በሶስት ዓመት አምስት አምስት ፐርሰንት እያደረጉ በኮንስትራክሽን ፕሮግረሱ መሰረት ግንባታውን እያዩ ማለት ነው የሚከፍሉት በዛ ነው የሚሆነው። ሌላ አዲሽናል የምነግርሽ ነገር በፕሮግረስ ለሚገዛ ደንበኛ ውላችን በኢትዮጵያ ብር ነው። ምንም አይነት የዶላር ኢንፍሌሽን ዲቫሉዌሽን፣ ምንም አይነት ነገር ንክኬ የለውም። ሙሉ በሙሉ በኢትዮጵያ ብር ነው። ዛሬ በ13 ሚሊዮን 900 ሺ ብር ከገዙ ኮንቲኒየስሊ እሱ ነው ለሶስት ዓመት እየከፈሉ የሚሄዱት የሚጨምርም የሚቀንስም ነገር አይኖርም ማለት ነው። ኢቨን ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ አይኖርባቸውም ደንበኞቻችን ላይ። የማስረከቢያ ጊዜው ምን ይመስላል? በምን ያህል ጊዜ አጠናቃችሁ ታስረክባላችሁ? ለዴሊቨሪ ኢሹ ዋነኛው ለደንበኞች ሞር ጋራንት የሚያደርጋቸው ይሄ ፕሮጀክት ከኮሊደር ልማቱ ጋር የመጣ ፕሮጀክት ነው። ቅድም እንዳልኩሽ ዋናው አስፋልት ዳር ላይ የሚገኝ ፕሮጀክት ነው። አስፋልት ዳር ላይ ኮሊደር ልማት ላይ የሚገነቡ ፕሮጀክቶች ከሶስት ዓመት ማለፍ አይችሉም። ኮንስትራክሽኑ በሶስት ዓመት ውስጥ ሙሉ በሙሉ መጠናቀቅ አለበት። ይሄ መንግስት ያስቀመጠው ነው። የእኛም ዴሊቨሪያችን ሶስት ዓመት ነው። ሶ በተባለው ታይም ኦን ታይም ሰርተን እናስረክባለን ማለት ነው፣ በላቀ ጥራት ኳሊቲውን በጠበቀ ማቴሪያል ሰርተን እናስረክባለን። ከሀገር ውስጥ ሰዎች በተጨማሪም ውጭ ሀገር ያሉ ሰዎች በምን አይነት መንገድ ነው የምታስተናግዱት? ውልም በተመለከተ እንዴት ነው መግዛት የሚችሉት? ሀገር ውስጥ ላሉት ያው እንዳልኩሽ ነው፣ በመደወል ኦፊሳችን በመምጣት ቀጥታ ኢንፎርሜሽኑን በመውሰድ ሳይቱን ቪዚት በማድረግ ሽያጩ መፈጸም ይችላሉ ማለት ነው። ከሀገር ውጭ ላሉ ደንበኞች ደግሞ ሁለት አይነት መንገድ አላቸው። አንደኛው በተወካይ በኩል አገር ውስጥ ተወካይ ያላቸው ተወካያቸውን በመላክ ኢንፎርሜሽኑን በተወካይ በኩል በመውሰድ ሳይቱን ቪዚት በማድረግ ኦፊስ ያለውን ዲቴይል መረጃ በመውሰድ ሽያጩ መፈጸም ይችላሉ። ነገር ግን ምንም አይነት ተወካይ አገር ውስጥ የሌላቸው መቶ መረጃ መውሰድ የሚችል ሰው የሌላቸው ደንበኞቻችን እኛ ኢንፎርሜሽኑን በስልክ ፕሮቫይድ እናደርጋቸዋለን ሳምፕል አግሪመንት ከመላክ ጀምሮ ሌጋል ዶክመንቶችን ከመላክ ጀምሮ አስፈላጊ ከሆነ ሳይቱንም በቪዲዮ ኮል ቪዚት እናስደርጋቸዋለን። ከዛ ጀምሮ ኢንፎርሜሽን ፕሮቫይድ እናደርጋቸው ካመኑበትና ካመኑበት እና ዲሳይድ ካደረጉ የክፍያ መንገድ ዶላር እዛ ባለን ስዊፍት ኮድ መክፈል ይችላሉ። በስዊፍት ኮድ አማራጭ ማለት ነው። ኦር ደግሞ የራሳቸውን ሌላ የሚከፍሉበት አማራጭም ካለ መጠቀም ይችላሉ። ወደ ውሉ ስመጣ ዲሳይድ ካደረጉ ውሉም በደይቼል መጨረስ እንችላለን። ኤዝሊ ማለት ነው። እዛው ባሉበቱ ነው። ሲምፕል አድርገናል። ደንበኞች በደንብ ቀለል ሌላቸው ማለት ነው። እንግዲህ ስለ ቴምር ሪል ስቴት ዋጋውን፣ ካሬውን ያለውን ነገር ዲቴል አውርተናል። እስኪ አሁን ደግሞ አፓርትመንቱ ያለበትን ሳርቤት ኤሪያን አብረን ሄደን አየት አየት እናድርገው። መልካም ደስ ይለኛል። እሺ እሺ። እንግዲህ አሁን ሳርቤት ነው የምንገኘው። መብራቱ የአፍሪካ ህብረት ነው። ከጀርባ የሚታየው ህንፃ የአፍሪካ ህብረት ዋና ሄድ ኦፊሱ እንግዲህ ከሳር ቤት ከአፍሪካ ህብረት ዋና ሄድ ኦፊስ አምስት መቶ ሜትር ርቀት ላይ ነው የኛ ሳይድ የሚገኘው ማለት ነው። እና በጣም ነው ኤሪያው የሚያምረው። እስፔሻሊ ደግሞ ከኮሊደር ልማቱ በኋላ ሌላ ሌላ ከተማ ነው የመሰለችው። ሳር ቤት አትመስልም፣ በደንብ ጥርት ስላደረገው። ሳይታችንም እንዳልኩሽ እዚህ ዋና አስፋልት ዳር ላይ ነው ያለው ከኮሊደር ልማቱ ጋር የመጣ ስለሆነ ማለት ነው። ይህንን ኤሪያ ክሊን አድርጎት ስለነበረ መንግስት እዛው ጋር ነው እና እዚህ ቦታ ላይ እኔ ቤድ መግዛት እድለኝነት ነው ብዬ ነው ማስበው። ቨን ሬንታል እንኳን ኪራይ ላይ እንኳን ስትመጪ በዶላር ነው የሚከራየው። እዚህ ኤሪያ ላይ ኤምባሲዎች የሚበዙበት ቦታ ነው። አፍሪካ ህብረት ከ ሁለት ሺህ በላይ ሰራተኞች አሉ። ለሴኩሪቲ በተለይ ለሴኩሪቲ ለሴፍቲ ደንበኞች በጣም ነው የሚመርጡት። ሳር ቤት ነው ኤግዛክት። እዛው አጠገቡ ኦልሞስት አጠገቡ ነው ሳይት ያለው። አዋጭ ነው የሚሆኑት ቢገዙ ነው የምለው። ይሄኛው ደግሞ ሌላኛው የሳር ቤት ሌላኛው ገጽታ ነው። ይሄኛው ያየ ነው። በዚህኛው በኩል የነበርንበት አፍሪካ ህብረት አይደለ? ኦልሞስት ከአፍሪካ ህብረት ስትመጪ ደግሞ በተቃራኒው ይሄኛው ገጽታ ነው ያለው ሳይታችን ያለበት ማለት ነው። አያምርም? ግሪንነቱ በጣም ያምራል። በጣም ነው የሚያምረው። ግሪን በጣም ግሪን የለማ ቦታ ነው። ነፋሻማ ነው። ዛፎቹ በጣም ነው ደስ የሚለውና ኦልሞስት ኮሊደር። ልማቱም እንደምታየው እያለቀ ነው። ኤግዛክት እንግዲህ እዚሁ ጋር ነው ሳይታችን ከጀርባችን እንደምትመለከችው ማለት ነው። አጠገባችን ላይ ደግሞ ይሄኛው ቢልዲንግ እዚህ ጋር የምታየው በጣም ሰፊ መንግስት የሚያስገነባው ፕሌይ ግራውንድ ነው። እ ትልቅ ፕሌይ ግራውንድ ማለት ነው። እንደ ኮሜርሻል ነው። ፕላስ ደግሞ የልጆች መጫወቻ በጣም ትልቅ አዲስ አበባ ውስጥ እንግዲህ እጅግ ዘመናዊ የሚባለው ፕሌይ ግራውንድ ነው። እዚ ጋር እያስገነባ ያለ ይህም ቦታ መኖር የማይፈልግበት ሰው የለም። እሺ በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ስለ ቤቶቹ ቀረ የምትዩ ደንበኞች ማወቅ አለባቸው የምትዩ ነገር ካለ አጋሪ። እሺ፣ መልካም በመጨረሻም እንግዲህ ማስተላለፍ የምፈልገው የዲፕሎማቶች መንደር የሆነችው ከመቶ አርባ በላይ ኤምባሲዎች ያሉባት መሀል ሳር ቤት ከአፍሪካ ህብረት አምስት መቶ ሜትር ርቀት ላይ ቴምር ፕሮፐርቲስ አፓርትመንት ቤቶችን ይዞላችሁ መጥቷል። ባለ ሁለት መኝታ ሙሉ ክፍያው አምስት ሚሊዮን ሶስት መቶ ሺብር ሲሆን ባለ 3 መኝታው ሙሉ ክፍያው 8 ሚሊዮን 900 ሺ ብር ነው። ተጠቀሙበት ነው የምንለው። እነዚህን የመሳሰሉ የቤት አማራጮችን መግዛት የሚፈልጉ እና መረጃ ማግኘት የሚፈልጉ ተመልካቾቻችን በምን አድራሻና ስልክ ቁጥር ያገኟቸዋል? እሺ፣ እነዚህን አፓርትመንቶች መግዛት ለሚፈልጉ ሳር ቤት ላይ የቤት ባለቤት መሆን ለምትፈልጉ ደንበኞች ከስር በምናስቀምጠው ስልክ ቁጥር በዋትስአፕ፣ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ሊያደርጉን ይችላሉ። እሺ፣ ስለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። እ እኔም አመሰግናለሁ። መልካም ቀን ይሆንልሽ። ውድ ተመልካቾቻችን፣ በዛሬ ፕሮግራማችን ሳር ቤት አካባቢ በሚገኘው ቴምር ፕሮፐርቲስ ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችን ማግኘትና መግዛት የምትፈልጉ ተመልካቾቻችን እታች ባስቀመጥንላቸው አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።